ክብሮታይ ሰላምታችን በእያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ብልጽግና ከፓርቲነት እንዲሰረዝ የብልጽግናው ባለስልጣን ጠየቁ። የኢትዮጵያ ብሔራዊ ምርጫ ቦርድም የአብይ አብይ አህመድ ፓርቲ እንዲሰረዝ የሚጠይቅ ደብዳቤ ደርሶታል። ዝርዝሩ ተዘጋጅቷል። አገዛዙ በሰላማዊ ዜጎች ላይ የሞት ቅጣትን አስተላልፏል ተባለም። መንግስት ከግፋ በለው አካሄዱ ቆም ብሎና ወደ ቀልቦ ተመልሶ ሁሉን አካታች ፖለቲካዊ ድርድር መካሄድ አለበት ሲል ፓርቲው ጠይቋል። ማህበሩ በበኩሉ በአንድ ሳምንት በአማራ ክልል በአርባ ወረዳዎችና ከተማ አስተዳደሮች የሰብዓዊ መብት ጥሰቶች መመዝገቡን አሳውቋል። እነዚህን መረጃዎችንም እንቃኛለን። በትግራይ ክልል በረሃብ ሳቢያ ሰዎች በካምፕ ውስጥ መሞታቸው ተነገርም በሶስት ወራት ውስጥ ብቻ በአንድ አካባቢ ስምንት ሰዎች በረሃብ ሳቢያ መሞታቸውን የተገለጸው በአማራ ክልልም የእርዳታ መቋረጥ ችግርም ፈጥሯል ይህንንም ሰማላችሁም በጦርነቱ ወቅት የክልሉ ወደ 10 በመቶ የሚጠጉ ሴቶች ተገደው ተደፍሯል ሲል ጋዜጣው ዘገበም በኢትዮጵያ እንዲህ ላሉ ዜጎች ድምፅ መሆንና መንግስትን መተቸት እንደ መንግስት ግልበጣ ይታያል ሲልም ገልጿል እንመለከተዋለን። ባለስልጣኑ በቅርቡ የተደረገው የትግራይ ልማት ማህበር ጉባኤ ምርጫው እንደገና እንዲካሄድ መወሰኑን አሳወቀም። የሚከናወኑ ማናቸውም ተግባራት የፋይናንስ እንቅስቃሴዎችና እና ሌሎችም ውሳኔዎች በሕግ የሚያስጠይቁ ይሆናሉ ሲልም አሳስቧል። ሌላኛው መረጃችን ነው። ዶናልድ ትረምፕ ሀገራችንን ለቀው ለሚወጡ ሰዎች ገንዘብ እንሰጣለን አሉ። በፈቃዳቸው ከአሜሪካ ለሚወጡ ህገወጥ ስደተኞች ነው ገንዘብ ይሰጣል የተባለው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ብልጽግና ፓርቲ እንዲሰረዝ የብልጽግናው ባለስልጣን ጠየቁ። የኢትዮጵያ ብሔራዊ ምርጫ ቦርድም የአብይ አህመድ ፓርቲ እንዲሰረዝ የሚጠይቅ ደብዳቤ ደርሶታል። ሌሎች ፓርቲዎችን ጉባኤ አላደረጋችሁም፣ ፓርቲ ሆናችሁም አናውቃችሁም፣ ስለዚህም ተመልሰን ወደ ጦርነት እንገባለን እያለም በፕሬዝደንቱ በኩል የሚዘተው ብልጽግና ጉባኤ ሳያካሄድ ምርጫ አሸነፍኩ ያለ ህገወጥ ፓርቲ ስለመሆኑ ተደጋግሞ የተገለጸ ጉዳይ ነው። ብልጽግና ፓርቲ በ2012 ዓ ም በተቋቋመበት ወቅት ጠቅላላ ጉባኤ ሳያካሄድም ነው የተመሰረተው። የወቅቱ የምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ ግን ይህንን ይከላከሉለት ነበር። ያኔ ወይዘሪት ብርቱካን ብልጽግና ጠቅላላ ጉባኤ አካሄዶ እንደተመሰረተና በምርጫው እንደተሳተፈ ቢገልጹም ብልጽግና ፓርቲ ግን በይፋ የመጀመሪያ ጠቅላላ ጉባኤ ማካሄዱን የገለጸው ከተመሰረተ ከሁለት ዓመታት በኋላ ማለትም መጋቢት 2 2014 ዓ ም ነበር። ህገወጥ በሆነ መንገድ ጠቅላላ ጉባኤንም ሳያካሄድ ምርጫ እንዲሳተፍ ተደርጎም እንደ ባሉ ክልሎች ደግሞ ብቻውን ተወዳዶም እንደ ትግራይ ባሉ ክልሎች ደግሞ አንዳች ምርጫ ሳያካሄድ፣ ቤንሻንጉል፣ አፋርና ሶማሌ ክልሎች በከፊል ምርጫ ሳያደርግ ሀገሩ ለመምራት ያኔ አሸነፉ ከለው ስብስብ አሁን ይሰረዝ ዘንድ የሚጠይቅ ደብዳቤ ቀርቦበታል። ይህንን ጥያቄ ያቀረቡት ደግሞ የብልጽግና ከፍተኛ አመራር የነበሩት አቶ ታዬ ደንደዓ ናቸው። ለኢትዮጵያ ብሔራዊ ምርጫ ቦርድ ያስገቡት ደብዳቤም የብልጽግናውን የተጭበረበረ የፓርቲ ጉባኤን የተመለከተ ስለመሆኑ ይገልጻል። ብልጽግና ፓርቲ ከጥር 23-እስከ 25-2017 ዓ ም ሁለተኛውን ድርጅታዊ ጉባኤ በአዲስ አበባ ማድረጉ ይታወሳል። ይሁንና ጉባኤው የተካሄደው በተጭበረበረ መንገድ ነበር፣ በማለት ደብዳቤው በምክንያት ለፍጥነት ያቀረበው ደግሞም የፓርቲው ህገ ደንብ በግላጭ መጣሱ ነው። መጋቢት 2014 ዓ.ም በአንደኛው የብልጽግና ጉባኤ በጸደቀው መተዳደሪያ ደንብ አንቀጽ 16 መሰረት ሁሉም የፓርቲው ማዕከላዊ ኮሚቴ አባላት ቀጥተኛ የጉባኤ ተሳታፊ ናቸው ይላል። እኔም በዛ ጉባኤ ላይ ከተመረጡ 225 የብልጽግና ማዕከላዊ ኮሚቴ አባላት መካከል አንዱ ስለመሆኔም ምርጫ ቦርድ ማስረጃ አለው። ነገር ግን ፓርቲው መተዳደሪያ ደንቡን በመጣስ በሁለተኛው ጉባኤ ላይ እንዳልሳተፍ አድርጓል ሲሉም ነው አቶ ታየ በደብዳቤያቸው ላይ ያመለከቱት ፓርቲው የኔን ያመልካችን በጉባኤው የመሳተፍን ብቻ ሳይሆን የመጠቆም የመቃወም የመምረጥ እና የመመረጥ መብቶችንም ጥሷል ስለዚህ ሁለተኛው የብልጽግና ፓርቲው ጉባኤም የተጭበረበረ በመሆኑም ህጋዊ ውጤት ሊኖረው አይገባም በማለት አክሏል እናም የምርጫ ቦርድ የብልጽግናው ሁለተኛ ጉባኤም የፓርቲውን መተዳደሪያ በመጻረር የተካሄደ በመሆኑም ጉባኤውና በጉባኤው የተላለፉ ውሳኔዎችን በሙሉ ህጋዊ ውጤት እንደሌላቸው እንዲወስድና እንደዚሁም ፓርቲው ቦርዱ በሚሰጠው ጊዜ ወሰን መሰረት በነባር መተዳደሪያ ድንቡ መሰረት የሁሉንም አባላት እኩልነት ያረጋገጠም ትክክለኛ ጉባኤ እስኪደረግ ድረስ በጊዜያዊነት እንዲታገድ ትዕዛዝ እንዲሰጥና ትዕዛዙ ካልተፈጸመም በህጉ መሰረት ፓርቲውን እንዲሰርዝ ጠይቃለው ሲሉም ጽፏል። የማላውቀውን ጉባኤ አካሄድሃል በሚል ሌሎች ፓርቲዎችን እንደሚሰርዝ ቀነ ገደብ ያስቀመጠው የምርጫ ቦርድ ጽህፈት ቤትም ደብዳቤውን መቀበሉን ፈርሞ አረጋግጧል። አገዛዙ በሰላማዊ ዜጎች ላይ የሞት ቅጣት አስተላልፏል ተባለም። መንግስት ከግፋ በሉ አካሄዱ ቆም ብሎና ወደ ቀልቦ ተመልሶ ሁሉን አካታች ፖለቲካዊ ድርድር ማካሄድ አለበት ሲልም ፓርቲው ጠይቋል። ማህበሩ በበኩሉ በአንድ ሳምንት በአማራ ክልል በአርባ ወረዳዎችና ከተማ አስተዳደሮች የሰብአዊ መብት ጥሰቶችን መመዝገቡን አሳውቋል። በሀገሪቱ የተፈጠሩ ጦርነቶችና ሪፖርቶቹ ማህበረሰቡ መሰላቸቱን ተከትሎ የአማራ ክልሉ ጦርነት በተለይም በሰላማዊ ዜጎች ላይ የሚያደርሰው ጉዳት እምብዛም ትኩረት ሳይሰጠው እንዲቀጥል እንዳደረገው የሚያምኑ በርካታዎች ናቸው። በአሜሪካ የሚገኘው ማህበር ደግሞ የብልጽግናው መንግስት በሰላማዊ ዜጎች ላይ የሞት ፍርድን አስተላልፏል ሲል አሳውቋል። በማሳያነትም ከሰሞኑ የመንግስት ወታደሮች በደቡብ ወሎ ከለላ ወረዳ ቤቶ ቀበሌም ሶስት ሰላማዊ ዜጎች ላይ የሞት ቅጣት መውሰዳቸውን አንስቷል። በክልሉ በአንድ ሳምንት ጊዜ ውስጥ በአስር ዞኖች የሚገኙ ከአርባ በላይ ወረዳም የከተማ አስተዳደሮች ላይም የሰብአዊ መብት ጥሰቶች መመዝገባቸውን እንደዚሁም በሰባት የዞን አስተዳደሮች በሚገኙ አስራ ሁለት የወረዳና ከተማ አስተዳደሮችም የንጹሐን ዜጎች ጉዳት መመዝገቡንም ነው ያብራራው። እንዲህ ያሉ ጉዳቶች እየተፈጸሙ የሚገኙት ደግሞ አሁንም እናጠፋቸዋለን አሁንም ተንኮታኩቷል በሚል መንግስታዊ ፕሮፓጋንዳ በታጀበ ጦርነት ሂደት ነው። ያገዛዙ ሰዎች አምናም ዘንድሮም ቋንቋቸው ተመሳሳይ ሲሆን፣ ጠፍተዋል ግን ቀሪዎችን እያጸዳን ነው የሚል ነው። ባደረግነው ኦፕሬሽን ጠላት በከፍተኛ ደረጃ ተዳክሟል የታጠቃቸው ትጥቆችም ወድመዋል። እነዚህ ጽንፈኞቹ ወዳሉበት ቦታ እየገባ ህግ የማስከበር ስራውን እየሰራ ያለበትና በተነጻጻሪ የጽንፈኞቹ ያ ስልጣንን በኃይል የመያዝ ፍላጎት ህልም ሆኖ የቀረበት ህዝቡም ደግሞ ይህን የተረዳበት ሁኔታ ላይ ነው ያለው። በክልሉ ያለው ሁነት ደግሞ አምናም ዘንድሮም ጦርነት፣ ውድመትና ሰብአዊ ቀውስ ነው። እናት ፓርቲ መንግስት ከግፋ በለው አካሄዱ ቆም ብሎና ወደ ቀልቦ ተመልሶ ሁሉን አካታች ፖለቲካዊ ድርድር መካሄድ አለበት ሲል ጠይቋል። የጦርነቱ ጠማቂም አሳላፊም የብልጽግናው መንግስት ነው ሲል አንስቶ ታውቅሱ ስቁሞ የመሳሪያ ድምፅም ጸጥ ብሎም እንደዚሁም ማህበረሰቡ ወደ ልቦናው ተመልሶ አካታች በማድረግ ለምክክሩ ውጤታማነት መሰረት መጣል ያሻል ሲልም ነው ያሳወቀው። በአማራ ክልል በህዝቡ ላይ የደረሰው ግፍ እንደ መጋዝ ነው እየተመላለሰ ነው ክልሉን የቆራረጠውም። ያለፉት ሀምሳ ዓመታት በትርክት ዳፍ ፍዳውን ሲያይ ኖሯል። የግፍ የግፍግፍ ተፈጽሞበታል፣ ይላል ፓርቲው። አሁን የባስ ብሎ በርካታ ንጹሓን በጅምላ ጭምር የሚረሸኑበት ጊዜ ላይ ተደርሷል። ከስድስት ሚሊዮን የማያንሱ ህጻናት ትምህርት ቤት አልሄዱም። ከአራት ሺህ አምስት መቶ በላይ ትምህርት ቤቶች ወድሟል፣ ተዘግተዋል። በርካታ የጤና ተቋማትም ውድመት አጋጥሟቸዋል ሲልም ሁኔታውን አስረድቷል። ወጣቱም በሱስና በተስፋ መቁረጥ በባህር እየተሰደደ እያለቀ ነው። ወጥቶ መግባት፣ በልቶ ማደር ብርቅ ሆኗል። ከምድርና ከሰማይ እሳት እየዘነበበት ነው ሲልም አክሏል። የኦሮሚያ ክልሉን የቀጠለ ጦርነትና የትግራይ ክልሉን ስጋት ጨምሮ ጦርነቶች በድርድር መቆም አለባቸው። መንግስት ከግፋ በለው አካሄዱ ቆም ብሎ ወደ ተመልሶ ሁሉን አካታች ፖለቲካዊ ድርድር መካሄድ አለበት፣ በማለትም የመፍትሄ ሀሳብ አቅርቧል። በጦርነቱ ወቅት በክልሉ ወደ አስር በመቶ የሚጠጉ ሴቶች ተገደው ተደፍረዋል ሲል ጋዜጣው ዘገበም። በኢትዮጵያ እንዲህ ያሉ ዜጎች ድምፅ መሆንና መንግስትን መተቸት እንደ መንግስት ግልበጣ ይታያል ሲልም ገልጿል። የእንግሊዙ ዕለታዊ ጋዜጣ ዘጋርዲያን የኢትዮጵያ ጋዜጠኞችን ከማክበር ወደ ጅምላ ማሰር እንዴት ተሸጋገረች? የሚል አርዕስት በሰጠው ዘገባው የአገዛዙን አፋኝነት በሰፊው አትቷል። ከስድስት ዓመታት በፊት የዓለም የፕሬስ ነፃነት ቀን ኢትዮጵያ ስታስተናግድ በአዲስ አበባ የነበረው ስሜት ተስፋ ነበር በማለትም ዘገባውን ጀምሯል። አብይ አህመድ ወደ ስልጣን ሲመጡ ቃል ከገቧቸው ጉዳዮች ውስጥ ለዓመታት የነበረው የመገናኛ ብዙሀን የነፃነት ጦትን ምላሽ መስጠት እንደነበር አስታውሶ ይህ ግን በአጭሩ የታጠፈ ስለመሆኑም ነው ያብራራው። የዚህ መንግስታዊ አፈና እንደ ጥፋት የሚጠቀሰው ጊዜ ደግሞ የትግራዩ ጦርነት ጅማሮ መሆኑን በማንሳት ያ ጦርነት በትንሹ 600 ሺህ ህዝብን ያሳጣ መሆኑን የሚገልጸው ጋዜጣው የደረሰው ጉዳት በሞት ብቻ የሚገለጽ አለመሆኑንና ጾታዊ ጥቃትም የመንግስት አንደኛው የጦርነት መሳሪያ ሆኖ ማገልገሉንም ያስታውሳል። ብልጽግናና አጋሮቹ በትግራይ ክልል ጦርነት በሚያካሂዱበት ወቅትም ወደ 10 በመቶ የሚጠጉ እድሜያቸው ከ15 እስከ 49 የሆኑ የትግራይ ሴቶች ተደፍረዋል ሲልም ነው የገለጸው። ዘጋርዲያን ኢትዮ ፎረምን ጨምሮ በወቅቱ ድምፅ የሆኑ ሚዲያዎችና ጋዜጠኞችን መንግስት ማሳደድና ማሰሩን አስታውሶ የኢትዮጵያን የሚዲያ ነጻነት የቁልቁለት ጉዞም ያስረዳል። ከ180 ሀገራት ውስጥ 110ኛ የነበረው የደረጃ መሻሻል ዘንድሮ ግን በኢትዮጵያ አሽቆልቁሎ 145ኛ ደረጃ ላይ መድረሱንም አስቀምጧል። አምሳ ሶስት ኢትዮጵያን ጋዜጠኞች የትግራዊ ጦርነት ከተጀመረበት ጊዜ ጀምሮ ተሰዷል። ቢያንስ ሁለት መቶ የሚሆኑ ጋዜጠኞች ታስሯል። 12 ጋዜጠኞች ደግሞ የሚቆመባ ወቅት በኢትዮጵያም በእስር ላይ የሚገኙ ናቸው የሚሉ አሃዛይ መረጃዎችን ማካቷል። የትግራይ ቴሌቪዥን ጋዜጠኛው ዳዊት ከበደ አርያን ጨምሮ ሁለት ጋዜጠኞች ተገድሏል። በርካታ የሚዲያ ተቋማት ተዘግተዋል እያለም ይቀጥላል። የኒውዮርክ ታይምስ እና ዘ ዘጋቢዎች ከሀገሪቱ ተባረዋል። ጎበዜ ሲሳይ የተባለ ጋዜጠኛ ደግሞ በጅቦቲ ከተሰደደበት እንዲታሰር ተደርጎም የሽብር ክስ ተመስርቶበታል ሲልም ነው የሚያነሳው። በጥቅሉ የጋዜጠኞች ስራና የጋዜጠኝነት መርሆ ለተበዳዮች ለእውነት መቆም ቢሆንም በኢትዮጵያ ግን መንግስትን መተቸት መንግስትን የሚገለብጥ ኃይል ተደርጎ ይቆጠራል ሲልም ነው የጠቀሰው። በኢትዮጵያ ጋዜጠኞች የጋዜጠኝነት ሙያቸውን ትተው ራሳቸውን በመቆጠብ መንግስት ያለውን በቀጥታ መልሰው ይሉታል። ለምን ተብለው ሲጠየቁም ልጃለኝ መኖር ፈልጋለሁ የሚል ምላሽ እንደሚሰጡ የሚያትትበትን ዘገባ ነው የእንግሊዙ ዘ ጋርዲያን ያሰራጩም። በትግራይ ክልል በረሃብ ምክንያት ሰዎች በካምፕ ውስጥ መሞታቸው ተሰማ። በሶስት ወራት ውስጥ ብቻ በአንድ ካምፕ ስምንት ሰዎች በረሃብ ሳቢያ መሞታቸውም ተገልጿል። በአማራ ክልል የእርዳታ መቋረጥ ችግር እየፈጠረ መሆኑም ተነግሯል። በትግራይና በአማራ ክልሎች ከቀያቸው ተፈናቅለው በመጠለያ ለሚገኙ ነዋሪዎች የሰብአዊ እርዳታ መስጠት ከተቋረጠ ወዲህ ከፍተኛ ችግር ተከስቷል። በትግራይ አክሱም ከተማ በሚገኙ መጠለያ ጣቢያዎች ተጠልለው ከሚገኙ ተፈናቃዮች መካከል ባለፉት ሶስት ወራት ብቻ ስምንት ሰዎች በረሃብና በመድኃኒት እጦት መሞታቸውን የምዕራብ ትግራይ ዞን የተፈናቃዮች አስተባባሪዎች አሳውቋል። እንደዚሁም ተፈናቃዮቹ በአካባቢው እየጣለ ባለው ኃይለኛ ዝናብ ሳቢያም ለጎርፍ አደጋ ተጋላጭ ሆኗል ያሉት አስተባባሪዎቹም በብርድ በህመም እየተሰቃዩ የሚገኙት በርካታ ስለመሆናቸውም ነው የጠቆሙት። ተፈናቃዮቹ በእርዳታና በመድኃኒት እጦት ከሚደርስባቸው የሞት አደጋ ለመታደግ የሚመለከታቸው አካላት መፍትሄ እንዲፈልጉም ወደ ቀያቸው እንዲመልሷቸውም ጠይቋል። በእርግጥ ከሰሞኑ የተራበሰው አስር 10 ሚሊዮን እርዳታ ጠባቂም አለ የሚባለው ሁሉ በሬ የወለደ ነው ያለው ብልጽግና ከዚህ በፊትም አንድ ሚሊዮን ሰው እንደ ሰባ ሰባቱ ካልሞተ በረሃብ ሞተ አንለውም ሲል ነው የሚታወሰው ጦርነት ስን ጀምር ታስታውሳላችሁ ረሀብ ረሀብ ረሃብ አሉ እውነት ነው እንዴ ህድ ሰው በኋላ የታለ የሞተ ሰው የተባለው የታለ ሲባል ማፈር ያመጣል አንዳንዱ ከሰባ ሰባት ያልተናነሰ ድርቅ አለ ዊች ሚንስ አንድ ሚሊየን ገደማ ሰው ይሞታል ማለት ነው

ይህ በእንዲህ እንዳለ በአማራ ክልል የአሜሪካ ተራድኦ ድርጅት የሰብአዊ እርዳታ መስጠት ማቋረጡን ተከትሎ በተፈናቃዮችና ሌሎች እርዳታ በሚፈልጉ ወገኖች ላይ ችግር እንዳጋጠመም የአደጋ ጊዜ ሰራተኞች መናገራቸውን የጀርመን ድምፅ ዘግቧል። ተፈናቃዮቹ ምግብ የለም፣ የመጠለያ ድንኳኖች ፈርሰዋል፣ የህክምና ባለሙያዎችም ከመጠለያዎች ወጥቷል፣ ይደረጉ የነበሩ የዱቄት የዘይትና የአልባሳት ድጋፎችም የሉም ስለማለታቸውም አስደምጧል። 34 ሺህ ተፈናቃይ እያስተናገደ የሚገኘው የደቡብ እንደዚሁም ዝናብ አጠር የሆኑ የዋግ ህምራ ዞን የተለያዩ አካባቢዎች ደግሞ ችግሩ ከከፋባቸው መካከል ይጠቀሳሉ። ባለስልጣኑ በቅርቡ የተደረገው የትግራይ ልማት ማህበር ጉባኤ ምርጫው እንደገና እንዲካሄድ መወሰኑን ገለጸ። የሲቪል ማህበረሰብ ድርጅቶች ባለስልጣን በትግራይ ልማት ማህበር በቅርቡ በመከለ ከተማ ያካሄደው አስራ ሁለተኛው ጠቅላላ ጉባኤ ከፍተኛ የአፈጻጽም ችግሮች ምክንያት ተጠናቋል ሲልም ነው የገለጹም። በተለይም የስራ አመራር ቦርድ አመራሮችን ለመምረጥ በተደረገው ሂደት ላይ በተፈጠሩ አለመግባባት ጉባኤው ያለ ስምምነት በመቋረጡ ባለስልጣኑ አዲስ ምርጫ እንዲካሄድ የሚል መመሪያ ተላልፏል ብሏል። ባለስልጣኑ በወጣው መግለጫ ላይ እንዳመለከተው ጉባኤው ከመጀመሪያው ጀምሮ ተሳታፊዎችን በመምረጥ ረገድ ጉልህ የሆኑ ችግሮች የታዩበት ሲሆን ይህ ጉዳይ ለማህበሩ አመራሮች በተደጋጋሚ ቢገለጽም ጉባኤው በዚህ ችግር ውስጥ ሆኖ ቀጥሏል፣ ሲልም አክሏል። የጉባኤው የመጨረሻ አጀንዳ የነበረው የስራ አመራር ቦርድ ምርጫ ላይ ተሳታፊዎች መካከል መግባባት ሳይፈጠር በመቅረቱም ጉባኤው ያለ ስምምነት የተቋረጠ መሆኑን አንስቶ የተወሰኑ ተሳታፊዎችም ጉባኤውን ጥሎ መውጣታቸውን በአሰራጨው መግለጫ ላይ ተመላክቷል። ባለስልጣኑ ማህበሩን ወደ መከፋፈል ሊያመራውና ለህብረተሰቡ የሚሰጠውን ጥቅምም ሊያስተጓጉል እንደሚችል በመገንዘብ የስራ አመራር ቦርድ ምርጫው በአስቸኳይ እንዲስተካከልና አስፈላጊ የሆኑ ርማቶች እንዲደረጉበት አሳስባለሁ ይላል ይህንን ተከትሎ ከዚህ ቀደም በተካሄደው ምርጫ ጋር ተያይዘው የሚከናወኑ ማናቸውም ተግባራት በባለስልጣኑ ዘንድ እውቅና እንደሌላቸው ለመግለጽ እወዳለሁ ነው ያለው ባለስልጣኑ አስራ ሁለተኛ ጠቅላላ ጉባኤው የስራ አመራር ቦርድ ምርጫ በእኛ እውቅና እንደሌለውና ተቀባይነት እንደሌለው አጽንኦት ሰጣለሁ ሲልም መሆኑንም ገልጿል። ከዚህ የቦርድ ምርጫ ጋር ተያይዘው የሚከናወኑ ማናቸውም ተግባራት፣ የፋይናንስ እንቅስቃሴዎችና ሌሎችም ውሳኔዎች በህግ የሚያስጠይቁ ይሆናሉም ነው ያሉም። በጉዳዩ ላይ ከማህበሩም ሆን ከትግራይ ክልል መንግስት በኩል እስካሁን የተሰጠ ምላሽ የለም። በፈቃዳቸው አሜሪካን ለቀው ለሚወጡ ሰዎች ገንዘብ እንደሚሰጥ የዶናልድ ትረምፕ አስተዳደር አሳወቅም። ዶናልድ ትረምፕ ወደ ስልጣን ከመጡ በኋላ ህገወጥ ስደተኞች ለመያዝና ከአሜሪካ ለማባረር እየተገበረ ባለው እቅድ ውስጥ በፈቃዳቸው ለሚመለሱ ዜጎች ነው ገንዘብ እሰጣለሁ ያሉት። የአሜሪካ መንግስት የሚያባረራቸው ህገወጥ ስደተኞች አሜሪካን ለቀው ለመውጣት ከተስማሙ 1000 ዶላር እና የመጓጓዣ ወጫቸው ነው ይሸፈናል የተባለው። የአሜሪካ የሀገር ውስጥ ደህንነት ባለስልጣን ክሪስቲኖም ይህን የመንግስታቸውን ሀሳብ ይፋ ሲያደርጉ እንደተናገሩት ከመታሰር ለመዳን በራስ ፍቃድ ከአሜሪካ ለመውጣት መወሰን አስተማማኝና ወጭን የሚቆጥብ መንገድ ነው ብለውታል። ይህንን ሀሳብ ተቀብለው ከአሜሪካ የሚወጡ ሰዎች አንድ ቀን በህጋዊ መንገድ ሊመለሱ የሚችሉበት ሁኔታ ሊመቻች እንደሚችል ፕሬዚደንት ዶናልድ ትረምፕ ለጋዜጠኞች ተናግሯል። ዶናልድ ትረምፕ ባለፈው ጥር ወር ወደ ስልጣን ከተመለሱ ወዲም አወዛጋቢውን በጦርነት ጊዜ ጥቅም ላይ የሚውለውን ህግ ጨምሮ የተለያዩ ዘዴዎችን በመጠቀም ህገወጡ ስደተኞች ሰዎችን ማሰርና ከሀገራቸው ማስወጣት ላይ ናቸው። ነገር ግን አንዳንዶቹ እርምጃቸውን የህጋዊነት ጥያቄ አስነስተውበታል። አሁን በቀረበው በራስ ፈቃድ ገንዘብ ተሰጥቷቸው ከአሜሪካ ለመውጣት የሚመዘገቡ ሰዎች በኢሚግሬሽን ህግ አስከባሪዎች ተይዘው ከሚታሰሩት መካከል እንዳይካተቱ እንደሚደረግ የሀገር ውስጥ የደህንነት መስሪያ ቤቱ ባሰራጨው መግለጫ ላይ ተመላክቷል። ባለስልጣኑ እንዳለው የመጀመሪያዎቹ ህገወጥ ስደተኞች የቀረበላቸውን ሀሳብ ተቀብለው ከቺካጎ ወደ ሆንዱራስ የሚያደርስ የአውሮፕላን ትኬት ተሰጥቷቸዋል። ስደተኛ ለመያዝ በስር ለማቆየትና ከሀገር ለማባረር በአሁኑ ወቅት የሚያስፈልገው ወጭም ወደ 17000 ዶላር አካባቢ እንደሆነ መረጃዎች ያመለክታሉ። በዚህ ሂደት ውስጥ ከአሜሪካ የሚወጣ ስደተኛ አንድ ቀን ህጋዊ ሆኖ ወደ ሀገሪቱ እንዲመለስ ሊደረግ መቻሉ ራሱ አንዱ የአሜሪካን ጥቅም ማስጠበቂያ መንገድ መሆኑንም ፕሬዚደንት ዶናልድ ትረምፕ ይናገራሉ። ወጭን የሚቀንስ በማለት ከሚመለሱት ጋር አብረን እንሰራለን። ስለዚህ ምናልባትም አንድ ቀን ብዙ መልፋት ሳያስፈልጋቸው በሀገራችን እንዲኖሩ የምንፈልጋቸው አይነት መልካም ሰዎች ከሆኑ ተመልሰው ሊመጡ ይችላሉ፣ ብለዋል ዶናልድ ትራምፕ። ይህ እቅድ ግን ትችት ገጥሞታል። አንድ የዲሞክራቶች ምክር ቤት አባል ሲናገሩም ሰዎችን ከሀገር እንዲወጡ ጉቦ መስጠት የለብንም፣ ሁሉም እንደ ቤቱ የሚያይው ሀገር መገንባት ነው ያለብን፣ ሲሉ ጽፈዋል። የሆኖ ሆኖ የፕሬዚደንት ዶናልድ ትራምፕ አስተዳደር እስካሁን ቃል በገባው መሰረት በርካታ ስደተኞችን ከሀገር አላስወጣም። በተጨማሪም ትራምፕ በአሜሪካ በመውለድ የሚገኝ ዜግነት ለማስቀረት ያደረጉት ሙከ ሀራም በፍርድ ቤት እንደታገደባቸው ነው። የተወደዳችሁ ኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።